ከድርጅት ውስጥ የግንባታ እቃ ስርቆት ወንጀል የፈጸመ ግለሰብ በጽኑ እስራት ተቀጣ። ዋና ሳጅን አዳነ ደስታ ዝርዝር አለው። ተከሳሹ ዳንኤል መንግስቱ ይባላል። ወንጀሉን የፈጸመው በለሚ ኩራ ክፍለ ከተማ ወረዳ ሶስት አያት የኢትዮጵያ አየር መንገድ ለሰራተኞቹ ከሚያስገነባው የጋራ መኖሪያ ቤት ግንባታ ቦታ ነው። የበሻሌ አካባቢ ፖሊስ ጣቢያ ወንጀል መርማሪ ኢንስፔክተር ዘላለም ኃይሌ ተጠርጣሪው በድርጅቱ ውስጥ በቀን ሰራተኝነት ተቀጥሮ በሚሰራበት አጋጣሚ የጥበቃ ሁኔታውን በማጥናት ለግንባታ አገልግሎት ሊውል የነበረ ንብረት ይዞ ከአካባቢው በመራቅ ለመሸጥ ሲል መያዙን ተናግረዋል። ተጠርጣሪው እዚያው በሚሰራበት የአናጺ ረዳት ሆኖ በሚሰራበት ሰዓት ላይ ነው ለህንጻ ቱቦ ማሰሪያዎች የሚያገለግሉ ብረቶችን ሰርቆ በጠበቃዎች እጅ ከፍንጅ ተይዞ የምርመራ መዝገባችንን በማስረጃ አጠናክረን ለሚመለከተው ለፌዴራል አቃቤ ሕግ ለሚኩራ ምድብ ችሎት አቅርበን ተጠርጣሪ የሆነውን የዛው ሰራተኛ ባናጺ ረዳትነት ይሰራ የነበረውን ተጠርጣሪ ዳንኤል መንግስቱ የተባለውን በሶስት ዓመት እስራት ውሳኔ እንዲያገኝ ተደርጓል። በግንባታ ስራ ላይ ያሉ ድርጅቶች ለግንባታ ስራ የሚጠቀሙባቸው ንብረቶች የስርቆት ወንጀል እንዳይፈጸምባቸው ለጥበቃ በሚያመች ቦታ በማኖር ጥንቃቄ ሊያደርጉ ይገባል ሲሉ ኢንስፔክተር ዘላለም ኃይሌ በመልእክታቸው አሳስበዋል።